ብስምላሂ ራህማን ራሂም በአላህ ስም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ በዛሬው ከታሪክ አምድ ፕሮግራም ረሱልን ሰለላሁ ዓለይሂ ወሰለም ይሰድብ የነበረ የአይነ ስውሩ ለማኝና የነቢዩ ሙሐመድን እዝነት በተመለከተ የቀረበ ድንቅ አስተማሪ ታሪክ ይዤላችሁ ቀርቤ ያለሁ። ቆይታችሁ ከኔ ጋር ይሁን። አንድ ቀን እንዲህ ሆነ። በመዲና ከተማ መግቢያ በር ጥግ ላይ የሚለምን አንድ አይሁዳዊ አይነ ስውር ለማኝ ሽማግሌ ሰው ነበር። ይህ ለማኝ አይሁድ ሽማግሌ አላፊ አግዳሚውን ሲለምን ይውላል። እናም እርሱ ቀርበው ለሚመጸውቱት ሁሉ ወንድሜ ሆይ ሙሐመድን በፍጹም አትቅረብ፣ እርሱን ከቀረባችሁ በድግምቱ ይነካችኋል፣ አትቅረቡት እያለ የነቢዩ ሰለላሁ አለይሂ ወሰለምን ስም ያጠለሽ ነበር። በአንጻሩ ግን የአላህ መልክተኛ ሰለላሁ አለይህ ወሰለም በየዕለቱ ለዚህ ለማኝ ዘውትር መረዳ ላይ ምግብ ይዘውለት ይመጡና ምንም መልስ ሳይሰጡት ይመለሳሉ። ይህ ለማኙ አይነ ስውር አይሁድ ሽማግሌ አይነ ስውር በመሆኑ ዘውትር ምግብ የሚያመጡለት ረሱል ሰለላሁ አለይህ ወሰለም መሆናቸውን እንኳን አያውቁ ነበር። ከረጅም ጊዜ ቆይታ በኋላ ግን ረሱል ሰለላሁ አለይህ ወሰለም ወደ አኽራ ሄዱ። ወደ አኺራ ከሄዱ በኋላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸው በጓደኞቻቸውና በአጠቃላይ በሙስሊሞች መካከል ጥልቅ ሐዘን ጥለው አልፈዋል። ምክንያቱም ለአይነ ስውሩ አይሁዳይ ለማኝ በየማለዳው ምግብ የሚያመጣለት አንዳችም ሰው አልነበረም። በዚህ መሃል የሕዝቡ አመራር በመጀመሪያው የሙስሊሞች ኻሊፋ አቡበከር ሲዲቅ እጅ ሆነ። አቡበከር የነብዩን ሰለላሁ ዐለይሂ ወሰለም ውርስ ወጎች እና ፖሊሲዎች ለመከተል ወሰነና ነቢዩ ሰለላሁ አለይህ ወሰለም በሕይወት እያሉ ይከውኑት የነበረውን ተግባራት መከወን ጀመረ። ከዕለታት አንድ ቀን አቡበክር ሲዲቅ ረዲያላሁ አንሁ የነቢዩ ሰለላሁ አለይህ ወሰለም ሴት ልጅ የሆነችውን የፋጢማን ቤት ጎበኘ። ከዚያም ልጄ ሆይ ከነቢዩ ሰለላሁ አለይህ ወሰለም ተግባራት እኔ ያልሰራሁት ተግባር አለ ወይ? ሲል ጠየቃት። እሷም እንዲህ አለች አባቴ ሆይ አንተ የሱና አዋቂ ነህና አባቴ ያድርገው ከነበረው ተግባራት ያላደረከው ነገር እንብዛም የለም ከአንድ ነገር በስተቀር አለቻቸው እርሳቸውም ምንድነው እሱ ብለው ጠይቋት አባቴ ረሱል ሰለላሁ ዐለይሂ ወሰለም በመዲና ከተማ መግቢያ በር ጥግ ላይ ቆሞ የሚለምን አንድ አይሁዳዊ አይነስውር ለማኝ ሽማግሌ ነበር እርሱ ዘውትር በየማለዳው ለዚህ ሰው ምግብ ይዘውለት ይሄዱ ነበር፣ አለቻቸው። በማግስቱ አቡበከር ሲዲቅ ረዲየላሁ አንሁ ለዚህ ለማኝ ምግብ ሊሰጡት ወደዚያው አቀኑ። ለማኙ ዘንድ ደርሰው ያመጡትን ምግብ ለለማኙ መመገብ ጀመሩ። በዚህ ጊዜ ለማኙ በቁጣ ስሜት ገንፍሎ አትመግበኝ ብሎ ተቆጣ። በንዴትም አንተ ማነህ? ከአሁን በፊት ትመግበኝ የነበርከው ሰው አይደለህም። ከአሁን በፊት ወደ እኔ ትመጣ የነበረው አንተ አይደለህም፣ አለ ዐይነ ስውሩ ለማኝ። ያ ሰው ወደ እኔ ሲመጣና ሲመገበኝ ለማኘክ አይከብደኝም። እሱ የሚያጎርሰኝ ላፌ አስቸጋሪ አይደለም። ወደ እኔ ይመጣ የነበረው ሰው ሁልጊዜ ይመገበኛል፣ ነገር ግን መጀመሪያ ምግቡን ፈጅቶ ይሰጠኝ ነበር ብሎ ንግግሩን ቀጠለ። በዚህ ጊዜ አቡበክር ሲዲቅ ረዲያላሁ አንሁ እምባውን መቆጣጠር አቅቶት አለቀሰ። እያለቀሰ ለማኙ እንዲህ አለው ዘውትር ወዳንተ አንተ የምመጣ ሰው አይደለሁም። እኔ ከጓደኞቹ አንዱ ነበርኩ። የተከበረው ሰው ከዚህ ዓለም በሞት ተለይቷል። እሱ የአላህ መልእክተኛና ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ነው አለው ለማኙም ይህን ሲሰማ ነቢዩን ይሰርባቸው ይዘልፋቸው ስለነበር ወዲያው ስቅስቅ ብሎ ማልቀስ ጀመረ። ከዚያም የምትለኝ እውነትህን ነው አለው። ለማኙ ቀጠለና እኔ ሁልጊዜ እሰርበው ነበር፣ እርሱ ግን በፍጹም ምላሽ ሰጥቶኝ አያውቅም። ይልቁንም በየማለዳው ምግብ ይዞ ወደ እኔ ይመጣና ይመግበኝ ነበር። በጣም የተከበረ ሰው ነበር አለ አይነ ስውሩ አይሁዳዊ ለማኝ በመጨረሻም ሸሃዳውን በአቡበክር ሲዲቅ ረዲየላሁ አንሁ ፊት አደረገ በዚያን ጊዜና ከዚያ ቀን ጀምሮ ሙስሊም ሆኖ እስልምናን ተቀበለ። ይህን ይመስላል በመዲና መግቢያ በር ፊት ቁጭ ብሎ ይለምን የነበረው አይነ ስውር አይሁዳ የለማኝ ሽማግሌና ለሰው ልጆች እዝነት የተላከው ምርጡ የሰው ልጆች ሁሉ በላጭ አሽረፉል ኸልቅ የሆኑት የውዱ ነቢያችንን ሙሐመድ ሰለላሁ ዓለይሂ ወሰለም እዝነት ታሪክ። የዛሬን በዚህ ያበቃ። በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና አዝነት በወዱ ነቢያችን ላይና ቀና መንገዳቸውን በተከተሉት ምዕመናን ሁሉ ላይ ይጽፈን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።